ጃኒ በቅርብ በአንድ ቀን ጌም ስምንት ሚሊዮን የኢትዮጵያ ብር ዘግታለች። በአምስት ደቂቃ ጌም ኢስ ኦል ሂር የኢትዮጵያ ዶክተር ነገር በቁስና በገንዘብ አይተመንም። መቼም የምንኖርበትም አላማ አለን ሁላችንም። የኢትዮጵያ ዶክተር እድሜ ልኩን ቢሰራ የማያገኘው ብር በአምስት ደቂቃ ሰርጀሪ ሳታረግ ምን ሳታረግ ምን ሳታረግ ጃኒሻ የምንወዳት ታችን ስምንት ሚሊዮን ብር ዘግታለች። ሚኒት ጥበብ ሲኖር ገንዘብ የማግኛ መንገዱ ኢዝ ቨሪ ሲምፕል። ጥበብ ሲኖር ጥበብ ያልተሰጠው ሰው ነገርኩ እኮ የዶክተሮቹ ከኔ ሜጅ ሰርጀሪ ነው፣ ተምሯል የዓመት ልምድ አለ። ዮኒ ማኛ ንግግር እንደታያችሁት፣ አንዳንዴ በእጃችን ላይ ሚዲያው ስላለ መናገር ስለቻለ ብቻ ማውራት ስለቻለ ብቻ የምንናገራቸው ንግግሮች ዋጋ ያስከፍሉናል። በእርግጥ ምንም ማንም ምንም ላይለው ይችላል። ግን ደግሞ የሆነ ቀን ይህም ቪዲዮውን ሲያየው ሊደብረው ይችላል። ምናልባት ዛሬ ላይ ሊታየው ይችላል እነሱ ቁጭ ብለው በትንሽ ደቂቃ ብዙ ብር በሚሊዮን የሚቆጠር በመቶ ሺዎች የሚቆጠር ብር በጊም ያገኛሉ፣ በማስታወቂያ ያገኛሉ እና ምንም ላይ መስለው ይችላል። ግን ኢንተርኔት ላይ ዳታ ላይ ያለ ነገር ክራውን ላይ ያለ ነገር በፈለግነው ሰዓት የሆነ ጊዜ ይገኛል እና ነገ ጠዋት ልጆቹ እሱ እራሱ የዛሬውን ቪዲዮ ሲያዩት ምን ይሰማቸዋል? ምክንያቱም እሱ የተናገረው ስለ ኢትዮጵያን ዶክተሮች ነው። በስንት ሚሊዮንስ ይገመታል የሰው ህይወት? በስንት በምን ይገመታል? እንኳን አደለምና ሰርጀሪ የሚሰሩ ራስ ምታት መሆን፣ ጉንፋን መሆን በምንሄድ ሰዓት ምን አይነት ስቃይ ውስጥ ገብተን ነው እነሱ ካላ በታች ስበብ ሆነው ሆኖ በሚያዝልን መድኃኒት እኛም በሚያደርጉልን እንክብካቤ ድነን ያለ ነው። እነሱን በዚህ ይገመታሉ፣ በዚህ ጅጅ ይደረጋሉ። በጣም የሚያስጠላ ንግግር የተናገረው ሆኖም ግን እንዳልኩት ነው ቅድም ሚዲያ እጃችን ላይ ካለ መናገር የምንችል ከሆነ አስተውለን እስካልተናገረን ድረስ የፈለግነውን ዝም ብለን ካውራን በጣም ያስጠላል። ምክንያቱም ከጀርባ ያለ ማንነት መርሳት ይሆናል። እሱ የተመቻቸ ቦታ ላይ አሪፍ ኮንፈርት ዞን ላይ ሊሆን ይችላል ያለበት፣ ግን አገሩ፣ ህዝቡ፣ ማህበረሰቡ፣ የገጠሩን ህዝብ የኢትዮጵያን ሰራተኞች ሐኪሞች ምን አለ በስራት ድምፅ ብትሆናቸው ብር ይሰጥ ጀመርላቸው ደሞዛቸው ላይ እድገት ይሰጥ ጥሩ ጥሩ ንግግሮች ምን አለ ብትናገር። ጭራሽ ከቲክቶክ ከዛ ኮምፒት ታደርጋቸዋለህ። እንዴት ሆኖ ግቢ እንደሚቆዩ እንዴት ሆኖ ወላጅ እንደሚያስተምራቸው ትምህርታቸው ምን ያህል እንደሚያንገላታ ምን ያህል እንደሚያለፋ፣ ምን ያህል ለፍተው አንብበው ደክመው ስንት ከባድ ሌሊቶችን አሳልፈው ውጤት እንደሚያመጡ መጫር አለ። ጥሩ ውጤት አለማምጣት አለ፣ ለፍተው ብዙ ድካም አለው። ያን ሁሉ መከራቸውን አልፈው ስራ የሚሰሩትን ዶክተሮች ቁጭ ብላ እየተዝናና በምታገኘው አንበሳና በምታገኘው አበባ እኩል ታደርጋቸዋለህ፣ ተወዳድራቸዋለህ። በጣም ማለት ነው በጣም የሚያስጠላ ይህ ቪዲዮ ሳይ በጣም ነው የዘገነነ። በማን ያዘንኩት? በአንተ ጃኒ። በጣም ምርጥ ልጅ ነች። መቸጉር ላይ የሆነ ዛ ቅርባ ነበር ኢንተርቪን ማየቸው ነበር። እና መጀመሪያ ጊፍት ስታገኝ ምን አደረግሽ ተብላ ስትጠይቅ ላይ በደንብ ጌም ተጫወተሽ፣ ያገኘሽ አንበሳ ምናምን ሲወርድልሽ ምን ያረግሽበትን ነገር ታስታውሻለሽ? የመጀመሪያ ጊዜ ማለት ነው። እና እናቴን እናቷ ቤት ነው የገዛችው። ለቤተሰቦቹ የሚያደርግ ቤተሰቦችን የሚካድ ምንም ይሁን በቃ፣ እሷም በራሷ መንገድ በራሷ ቻንስ አላህ በሰጣት ርዚቅ ትጠቀም። ግን መወዳደር የሌለበትን ያወዳደርከው ቲክቶከር ሆኑ ዶክተሮቹ። ህሊና የሚባል ነገር አላቸው፣ ምንም አያስቡትም ሁላ ይህን ማለት ነው። ሄዳ አንተ እንደዚህ በዱቄት ተለቅልቀ ወይ ሸዋሮ ወስደ ተሳድበ እነሱ እንደዚ አይነት ስብዕና የላቸውም። በጣም ማቾርድ ናቸው። ውሏቸው አይፈቅድላቸውም። ህሊና የሚባል ነገር አላቸው እና እንደዚያ አይፈቅድላቸውም። እነሱ እኮ ያሉት ደሞዝ ይጨመርልን እና ህዝባችንን እናገልግል ነው ያሉት። ብዙ እንቅልፍ አጥተው የሚያሳልፉት ሌሊቶች አሉ። የሰውን ስቃይ ነው የሚያዩት። የነብሰ ጥሩ ስቃይ ነው የሚያዩት። ከጌታ ፍቃድ ከአላህ በታች እነሱ ስበብ አድርሰው የሚያድኑት በሚሊዮን የሚቆጠር ነብስ አለ። ስበብ አድራሽ ናቸው። አንተ የምን ስበብ ታደርሳለህ? ብር ማገኘትን ብቻ ነው የምታስበው። ጭራሽ እነሱን የማይወዳደር ስላወዳደርክ ያሳፈራል። የሰራው ስራ በጣም ያሳፈራል። ሁሉም ትምህርት ቀላል የሚባል የለውም፣ ያላወቅነውን ለማወቅ እስከሆነ ድረስ ማለት ነው። ይሁን ባለው ግን በዶክተሮቹ ስንሄድ አንድ ሜዲሲን፣ ወይ ደግሞ በጤና የሚሰሩ ሰዎች እንበልና ከታች ጀምረው ቤተሰብ አብዛኛውን የኢትዮጵያ ክፍል የገጠሩ ክፍል ወይ ደግሞ የመካከለኛ ወይ ደግሞ የዝቅተኛ ቤተሰቦች ነው የበዛ። ሁሉም የሀብታም ልጅ ሊባል አይቻልም። ይሄ የሚታወቅ ነገር ነው፣ የማይካደው እውነት ነው። ከተማም ላይ ሆንን ገጠርም ላይ ሆንን ቤተሰቦቻችን በምን መልኩ ነው ያሳደጉን? አንድ እሱን ይያዛል። አንድ ተማሪ በሚማሩበት ሰዓት፣ እኔም ጭምር ስላሳለፍኩት ነገ የምናደርገው ተምረን ስንጨርስ ለቤተሰቦቻችን የሆነ ነገር ስናደርግ እኝ የተሻለ ነገር ላይ በተሻለ ትምህርት በተሻለ ትምህርት ልጆቻችንን ስናስተምር ጥሩ ኑሮ ላይ ስንኖር ምናምን፣ እንደዛ እያሰብን ቤተሰቦቻችንም ለራሳችን የምንመኘው በጣም አሪፍ አሪፋሪፋር የሚባለውን ነገር ነው። እሱን እያሰቡ ተምረው ቤተሰብ ሲቸገር፣ ቤተሰብ የሆነ ነገር ሲሆን፣ ወይኔ ኔ ለዚህ ደርሽ በነበር፣ ለዚህ በቅች በነበር፣ ይሄን አደርግ ነበር እያለ ነው አንድ ተማሪ የሚማረው ማለት ነው። በዛ ስሜት ላይ ያለ ሆኖ ቤተሰብ ማጣት አለ። ምንም ነገር ሳያደርግ ለደከመ እናት፣ ለደከመ አባት፣ ለደከመ ቤተሰብ ቤተሰቡን በሞት የሚያጣላ እድለኛ ሆኖ ደግሞ ተመርቆ የሚካድም አለ። በዛ ሁሉ መከራ ማለፍ አለ። ግቢ ሲገባ ምን ያህል ተማሪ ነው በወር በወር ጥሩ ብር የሚላክለት? ኢትዮጵያ ተማሪ በጣም ትንሽ ማለት ነው። ቢላክለት ራሱ ግቢ ምንም አይመችም። ምን አይነት ሌሊት እንደሚያሳልፉ ምን አይነት የፈተና ሰዓት እንደሚያሳልፉ፣ ትምህርቱ ክብደት አጥነተሽም እኮ ወይ ደግሞ አጥነተን እንደፈለግ ውጤት ላይመጣ ይችላል። ምን አይነት የጭንቀት ሌሊት እንደሚያሳልፉ፣ ረሃብ አለ፣ ጥማት አለ፣ መታማማ አለ። ከቤተሰብ ከተለዩ በኋላ እዛ ያሉ ቤተሰብ ማጣት አለ። በአጠቃላይ የእድሜያቸውን ግማሽ በትምህርት ያሳልፋሉ። በትምህርት የእድሜያቸውን ግማሽ በትምህርት ካሳለፉ ከዛ ከቲክቶከር ጋር ነው ያወዳደራቸው። ይሁን ይማኛ ማለት ነው ፕሮፋይል እናንተ ተቻላችሁ ታገኘው ይሉኛል። ሁሉም ነገር በቁስና በገንዘብ አይተመንም መቼም። የምንኖርበትም አላማ አለን ሁላችንም። እንደዛ ስል ግን ምን ሰራው ምን ሮጣውም፣ በጉልበታችን ዘመን ነው፣ በጥንካሬያችን በጤንነታችን ዘመን ነው። ቤተሰብ አለን፣ ልጆች አለን። እኔ የሶስት ልጆች አባት ነኝና፣ አዎ እያየው ነበር። ልጆች ናቸው እንደዚህ። አዎ ልጆች በአደባባይ ይቅርታ መጠየቅ የምፈልገው ልጆችን የተሻለ ነገር ማግኘት ይችሉ ይሆን ነበር ሌላ ቦታ ቢሆኑ። ነገር ግን የተሻለ ትምህርት ቤት እንዳይማሩ በእኔ ምክንያት እዚህ መሆን ግዴታቸው ሆኗል። ነገር ግን እኔ እዚህ ሀገር ውስጥ ትርጉም የሌለኝ ሰው እስከሆነ ድረስ የማላስፈልግ እስካልሆንኩ ድረስ ይሄን ኃላፊነት ትቼ ለመሄድ ይከብደኛል። ነገር ግን ትርጉም የሌለኝ ሰው በመሆንበት ጊዜ አላስፈላጊ ሰው በመሆንበት ጊዜ የኔ ጥቅም ብዙም ትርጉም የማያመጣ ሲሆን ግን ለነሱም የሆነ ነገር መደረግ አለበት ብዬ አምናለሁ። የተሻለ ትምህርት ማግኘት አለባቸው ብዬ አምናለሁ። አሁን በእኔ ምክንያት ነው እዚህ ያሉት። እንዳልኩህ የተሻለ ነገር ማግኘት ለነገ ለልጆች ዋስትና ሊሆን ይችላል። ብዙም እኔ ስለራሴ አልጨነቅም። ዋናው የሚጨነቀው ነገር እኔ ነገ የሆነ ነገር ብሆን ልጆቹ እንዴት ይሆናሉ ከሚል አንጻር ብቻ ነው የሚያሳስበኝ።